ሰላም በያላችሁበት ይሁን። የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ ጉዳዮችን እየዳሰስን ቆይታ እናደርጋለን። አብራችሁን ቆዩ። ዜናዎቹን እየመራው ሰብለጽጌ አብሬያችሁ ቆያለሁ። ተላላፊ ያልሆኑ በሽታዎችን ለመከላከል የሚያስችሉ የግንዛቤ ፈጠራ ስራዎችን እየሰራ መሆኑን ጤና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በጤና ተቋማት በቂ ክትትል በማድረግ ራስን ተላላፊ ካልሆኑ በሽታዎች መታደግ ይገባልም ብሏል። ራይል ደምሰው ዝርዝር አላት። ተላላፊ ያልሆኑ በሽታዎች በአሁኑ ጊዜ በዓለም አቀፍ ደረጃ ስልሳ በመቶ የሚሆነው ሞት እያስከተሉ ነው። በሞቱ ተጋላጭ ከሆኑ በሽታዎች መካከልም 15 ሚሊዮኑ እድሜያቸው ከ30 እስከ 60 አመት እድሜ መካከል የሚገኙት ናቸው። 85 በመቶ የሚሆነው ሞት የሚደርሰውም ዝቅተኛና መካከለኛ የኑሮ ደረጃ ላይ በሚገኙ ሀገራት ነው። ኢትዮጵያም ተጋላጭ ከሆኑ ሀገራት መካከል አንዷ ናት። በሽታዎችም በከፍተኛ ደረጃ እየተስፋፉ መሆኑን በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ተናግረዋል። አሁን ባለው ሁኔታ እንግዲህ በዓለም አቀፍ ደረጃም ቢሆን በመካከለኛ እንዲሁም ዝቅተኛ የኢኮኖሚ ደረጃ ባላቸው ሀገራት እነዚህ በሽታዎች በስፋት ይታያሉ። ያው ከስማቸውም እንደምናየው የማይተላለፉ በሽታዎች በርካታ በሽታዎች ይቻላል እና በርካታ የማይተላለፉ በሽታዎች አሉ። አይንም ላይ ስንሄድ እንግዲህ የማይተላለፉ የአይን በሽታዎች ጭምር እንዳሉ የአእምሮ ጤናም ሌሎችም የነርቭ ጋር ተያዥነት ያላቸው በርካታ የበሽታ ዝርዝሮች አሉ። ምናልባት እንግዲህ እነዚህ ዋና ዋናዎቹን የምንለውን ካነሳን ግን ከስኳር ጋር፣ ከፍተኛ የደም ግፊት እንዲሁም ደግሞ ከልብና ከደም ቧንቧ ስርዓት ጋር ተያያዥነት ያላቸው ስትሮክን የመሳሰለውን ስናይ ቁጥሩ እየጨመረ ነው፣ ካንሰርንም ጭምር። የጤና ሚኒስቴርም በሁሉም ከተሞች በሚገኙ የጤና ተቋማት ተላላፊ ባልሆኑ በሽታዎች ለማህበረሰቡ ግንዛቤ የማስጨበጥና ቅድመ ሕክምና እንዲያገኙ የማድረግ ስራዎች ላይ በትኩረት እየተሰራ መሆኑን ዶክተር ህይወት ገልጸዋል። እራሱን የቻለ ስትራቴጂ ወይም ደግሞ ተከትለን የምንሰራቸው መመሪያዎችን በመዘርጋት ስራዎች እየተሰሩ ነው። ከዚህ አንጻር እንግዲህ ለባለሙያዎችም ቢሆን የማሰልጠኛ እንዲሁም ደግሞ ህክምናውን ለማገዝ በተለይ ደግሞ የመድኃኒት አቅርቦት ጋር ተያያዥነት ያላቸውን እንዲሁም እነዚህ ፕሮቶኮሎች የምንላቸውን አዘጋጅቶ ስልጠናም በየጊዜው እየተሰጣ ነው። ከዚህ በተጨማሪ በጤና ተቋማት ላይ ያለውን አገልግሎት ለማሻሻል ብዙ ስራዎች እየተሰሩ ነው። እንግዲህ ከነዚህ መካከል በተለይ ለህብረተሰቡ በቅርበት አገልግሎት የሚሰጠው የጤና ኤክስቴንሽን ፕሮግራምን ከግምት ውስጥ ያስገባ የጤና ኤክስቴንሽን ባለሙያዎችንም አቅም በማይተላለፉ በሽታዎች ላይ ግንዛቤ እንዲኖር ህብረተሰቡ ደግሞ የጤና ወደ ጤና ተቋም በወቅቱ ሄዶ ጤንነቱን እንዲያቅ እንዲሁም ደግሞ አስፈላጊ ምርመራ አድርጎ ሕክምና በሚያስፈልገው ደረጃ ወይም ደግሞ የላይፍ ስታይል ቼንጅ መደረግ ካለበት እነዚህ እነዚህ ምክሮች በጤና ባለሙያ እንዲያገኝ እየተሰራ ያለበት ሁኔታ አለ። ማህበረሰቡም ተላላፊ ላልሆኑ በሽታዎች ከሚያጋልጡ ድርጊቶች በመቆጠብ እና በጤና ሚኒስቴር የሚሰጡ መረጃዎችን ተግባራዊ በማድረግ ራሳቸውን ከከፍተኛ አደጋና ከሞት ሊታደጉ ይገባል ሲሉ ዶክተር ህይወት መልእክት አስተላልፈዋል ተጠቅሷል። ህብረተሰቡ አንደኛ ስለ ጤንነቱ በቂ የሆነ መረጃ ሊኖር ይገባል። ያው መረጃው ሲኖር እውቀቱ ሲኖር ነው ፍላጎቱም ና ይጠቅመኛል ብሎ ይህንን ነገር የራሱ አድርጎ ወደ ትግበራ የሚሄደው። ሌላው ደግሞ አገልግሎትን ተደራሽ ማድረግ ነው። ሁለቱ መገናኘት መቻል አለባቸው። ቅድመ ምርመራ አንዱ የመከላከል አካል ነው ቀደም ሲል ያነሳውት የማህፀን በር ካንሰር ለምሳሌ አንድ ሴት የማህፀን በር ካንሰር ከመድረሱ በፊት ቀድመን ደርሰንበት ህክምናን በመስጠት ማስቆም ይቻላል ሙሉ ለሙሉ ተላላፊ ካልሆኑ በሽታዎች ራስን ለመከላከል በቂ የህክምና ክትትል ማድረግ መፍትሄ መሆኑን የጠቆሙት ዶክተር ህይወት ማህበረሰቡ ሲታመም ብቻ ሳይሆን በጤናማነት ዘመኑም የህክምና ክትትል ማድረግ ይገባዋልም ብለዋል ባለፉት ሰባት ወራት የትምህርት ጥራትን ለማስጠበቅ የመማሪያ ክፍሎችን የመገንባትና የመጠገን ስራ ተከናውኗል ሲል የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታወቀ። የትምህርት ግብዓት በማሟላት የትምህርት ቤቶችን ደረጃ ለማሻሻል እየተሰራ ነውም ተብሏል። ዓለምላይ ኩን ዝርዝሩን ይዟል። በደብረ ብርሃን ከተማ አስተዳደር የትምህርት ጥራትን ለማስጠበቅ የምገባ መርሃ ግብር፣ የመማሪያ ቁሳቁስ ማሟላትና አዳዲስ የማስፋፊያ ግንባታዎችም እየተሰሩ ነው። ለዚህ ተግባርም ማህበረሰቡን በማሳተፍ የሚሰራው ስራ አበረታች መሆኑንና የትምህርት ጥራቱን ለማሳደግ የሚያግዝ ስለመሆኑ ተገልጿል። የከተማ አስተዳደሩ ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ በሰባት ወራት ውስጥ ከ24 ሚሊዮን ብር በላይ ከማህበረሰቡ መሰብሰብና የተለያዩ አጋሮችን በማስተባበር አዳዲስ ግንባታዎችና እድሳት እየተሰሩ ስለመሆኑም ገልጸዋል። በዚህ ሰባት ወር ውስጥ ከ24 ሚሊዮን ብር በላይ ተሰብስቧል። ከህብረተሰብ ከትምህርት ቤቶች ከውስጥ ገቢና አጠቃላይ ከህብረተሰቡ ተሰብስቧል። እነዚህ የተሰበሰቡ ገንዘቦች አብዛኞቹ የመማሪያ ክላስ ጥገና የሚያስፈልጋቸውን ጥገና፣ እንዲሁም ደግሞ አዲስ ግንባታ የሚያስፈልጋቸውን ግንባታ እየተገነባ ያለበት ሁኔታ አለ። በኛም ከሌላ ድርጅት ጋር የተጀመሩ በአሶ ላይ እንደዚሁ የተጀመረ አለ። በአልማ እና በትምህርት ቤት በቅንጅት ደግሞ እንዲሁም ወደ አራት ትምህርት ቤቶች እድሳት ያደረግላቸው አጠቃላይ ከ26 በላይ መማሪያ ክላሶች የሚያስፈልገውን ለስታንዳርዱን የሚያሟላ እንዲሆን ተደርጓል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባቱ በድሎ ብሸት ከተማ አስተዳደሩ በጀት መድቦ የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትን ለማምጣት እየሰራ ነው ብለዋል። ቅድመ አንደኛ ጀምሮ እስከ 12ተኛ ወደ 19 ትምህርት ቤቶች አሉ። እነዚህ በመቶ 19ኙ አንዱ በዋነኝነት በተለይ ትምህርት ጥራትን ለማስጠበቅ ትኩረት አድርገን እየሰራ ነው ያለው የግብአት ማሟላት ስራዎች ናቸው። የግብአት ማሟላቱ በተለይም የመማሪያ ክፍል ችግር ያለባቸው እንዲሁም የትምህርት መሳሪያ የመቀመጫ ወንበር፣ ሌሎች ቁሳቁሶችም በጣም መሰረታዊ ችግር ነው። ይህን ችግር ለመፍታት እንደ ከተማ አስተዳደር በተለይም ከአልማ ጋር ቅርታ አቅዶ እየተሰራ ያለበት ሁኔታ ነው ያለው እንዲሁም ከተማ አስተዳደሩ ራሱን በጀት በጅቶ የትምህርት ጥራትና ተደራሽነትን ለመፍታት በጅምር ደረጃ ስራዎች አሉ። ብዙ መሰረት አለ። ህብረተሰቡን ማሳተፍ ብዙ የሚጠይቅ ጉዳይ ነው ያለው። በከተማ አስተዳደሩ ግንባታ እየተካሄደ ከሚገኝበት ትምህርት ቤት አንዱ የሆነው የብሩህ ተስፋ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ አብርሃም ተሰማ የማስፋፊያ ግንባታው በተለይም ቅድመ መደበኛ ላይ ያለውን ችግር የሚፈታ ነው ብለዋል። አንድ ክፍል አንድ ለ ሃምሳ ስድስት እስከ 60 ተማሪ ነው። በስታንዳርዱ መሰረት ደግሞ ቅድመ መደበኛ ላይ አንድ ክፍል ውስጥ ትልቁ መኖር ያለበት 30 ተማሪ ነው። ስለዚህ በጥፍ ነበረ የያዝ ነውና ለዛውም፣ ደረጃውን ያልጠበቀ መማሪያ ክፍል ነበረ። አሁን ግን ደረጃውን የጠበቀ እንዲሁም ደግሞ በአንድ ክፍል ውስጥ አንድ ለ30 ወይ ለ40 ቢበዛ ማድረግ የምንችልበት ነው እየተሰራልን ያለው በበጀት አመቱ ቅድመ መደበኛ ላይ ልዩ ትኩረት ተሰጥቶ እየተሰራ ስለመሆኑም ነው የተገለጸው። የአብይ ጾምን ስንጾም ለሀገራችን ሰላም ፈጣሪያችንን በመማጸን ሊሆን ይገባል ሲሉ በደብረ ብርሃን ከተማ የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ተናገሩ። የሃይማኖቱ አስተምሮ በሚያዘው መሰረትም መልካም ተግባራትን መከወን ይገባልን ብለዋል። ፋንታንሽ መሀመድ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች የአብይ ጾምን እየጾሙ ይገኛሉ። አማኞቹ ጾምን በምን መልኩ ነው እየጾሙ ስንል ልንጠይቃቸው ቅድስት ስላሴ ቤተ ክርስቲያን ተገኝተናል። አማኞቹ የአብይ ጾምን በጾም በጸሎትና በስደት የተለያዩ ስርአቶችን በመፈጸም እየጾሙ እንደሆነ ነግረውናል። ጾም ትን ጾም እንግዲህ ፍቅርን ልበሱ ቅባትም ተቀቡ ይላል። ይህም ፍቅርን ልበሱ ቅባትም ተቀቡ ማለት ምን ማለት ነው? ፍቅርን ከሰው ጋር ፊታችሁንም አትቋጥሩ፣ ግንባራችሁን አትቋጥሩ፣ ትጾሙ እንደ ግብዞች አትሆኑ ሲል ከወንድማችሁ ከእህታችሁ ጋር ፍቅር ይኖራችሁ እና በፍቅር ጾሙ ማለት ነው እግዚአብሔርን ብቻ የምናስብበትና እግዚአብሔርን በጸሎት የምንጠይቅበትና ለነፍሳችን ድህነት የምናገኝበት ሰሞን ስለሆነ በጸሎት መበርታት ይጠበቅብናል ማለት ነው ምክንያቱም ጾም የነፍስን ቁስል ታደርቃለች ነው የሚለው መጽሐፍ ቅዱስ ሀገራችን ሰላም እንድትሆን በመጸለይና በመስገድ ላይ እንደሆኑም ተናግረዋል ምእመኑም ሆነ ህዝበ ክርስቲያን ለሀገራችን ሰላም ሲል ወደ ቤተ ክርስቲያን መጥቶ ማድረግ ያለበት ነገር ለሀገራችን መጸለይ ስግደን መስገድ ጸሎ ማድረስ በቃ አሁን መተኛት የሚገባበት ሰዓት አይደለም ሀገራችን በሰላም እንድትኖር ይቅር እንዲለን መጾም መጸለይ ያለብን ማለት ነው ሀገራችንም ሰላም የምትኮንልን እርስ በርሳችን ስንተሳሰብና እርስ በርሳችን አንድነት ሲኖረን እግዚአብሔር ጸሎታችን ተቀብሉን፣ ሀገራችን ሰላም አድርግ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የአብይ ጾምን እየጾሙ ይገኛሉ። አማኞቹ እንዴት ነው ጾምን መጾም ያለባቸው ስንል የእምነት አባቶችን ጠይቀናል። ሰው ከእህልና ከውሃ ብቻ በመቆጠቡ በእግዚአብሔር ፊት ሞገስን ሊያገኝ አይችልም። ከልቡ ስለ ፍቅር፣ ስለ ሰላም፣ ስለ አብሮነት መጸለይ ያለበት። ክርስትና ፍቅር ነው። ፊታችን ደብረ ዘይት አለ። እሱን አስመልክቶ ነገረ ምጽአት የሚታሰብበት የጌታ ዳግመኛ መምጣት የሚታሰብበት የሰማይና የምድር ማለፍ የሚታሰብበት በርካታ ነገሮች የሚከናወኑበት ነው። በዚህ በወርሃ ጾም በአብይ ጾም ሰንበታቱ ሁሉ ልዩ ስያሜ አላቸው። የእምነት አባቶቹም አማኞቹ ጾምን ሲጾሙ ከልባቸው ወደ ፈጣሪ መቅረብ እንዳለባቸው አሳስበዋል። በእግዚአብሔር ደግሞ የእውነት በፊቱ ስንቆም ነው ለይስሙላ ሲሆን አይደለም ጸዋሚ ለመባል አይደለም እና ቀሪ በጣም ወሳኝ ጊዜዎች ሰሙነ ህማማትን ጨምሮ በጣም በእግዚአብሔር ፊት ራሳችንን የምንጥልበት እግዚአብሔር ፊት ራሳችንን የምናስገዛበት መጪ ጊዜያት አሉና እግዚአብሔር የሚቀበለው ጾም እግዚአብሔር የሚወደው ጾም እግዚአብሔርን አይነ ምህረቱን ወደ ሀገራችን እሚያመጣ ጾም መጾም ይገባናል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በማስከተሉ ለኢትዮጵያን ወደ እናንተ እናደርሳለን። ቻይና በየትኛውም ሁኔታ ውስጥ በኢትዮጵያ የምታከናውነው ኢንቨስትመንት ሕዝባዊ ቅቡልነት ማግኘቱን አንድ ጥናት አመላከተ። ቻይና ከኢትዮጵያ ጋር ያላት ግንኙነት ወደ ከፍተኛ መተማመን ስለመድረሱም ተነግሯል። አንዷ ልምናን ዝርዝሩን ይዟል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩት በ1963 ዓ ም ነው ቻይና በአፍሪካ ያላትን ትኩረት ስታሳድግ ኢትዮጵያ ከዋነኛ አጋሮቿ መካከል አንዷ ናት። ቻይና በአፍሪካ ያላት ኢኮኖሚው ግንኙነት በሶስት ምልከታዎች ላይ መሰረት ያደረጉ ናቸው። ሚዛናዊ የንግድ ስርዓት መዘርጋት፣ ገበያ ፈጠራ፣ እሴት መጨመር ላይ መሰረት አድርገዋል። ቻይና በምስራቃዊ የአፍሪካ ክፍል ባለፉት 20 ዓመታት 9.8 ቢሊዮን የአሜሪካን ዶላር ኢንቨስት አድርጋለች። ቻይና በፈረንጆቹ 2013 ይፋ ያደረገችው የዋን ቤልትሮድ ፕሮግራም ለምስራቃዊ የአፍሪካ ክፍል ጠቀሜታው ትልቅ ነው ተብሏል። የኢፌዴሪ ገንዘብ ሚኒስቴር የ2023 መረጃ እንደሚያመላክተው ከ60 ዓመት ግንኙነት በኋላ የኢትዮጵያና ቻይና ግንኙነት ከስትራቴጂካዊና የመሰረታዊ የኑሮ መደጋገፍ ወደ ሁሉን አቀፍ ግንኙነት አድጓል። የሁለቱ ሀገራት ኢኮኖሚያዊ ትብብርም በመሰረተ ልማት ላይ ያተኮረ ነው ይላል። በዚህ መረጃ ላይም ኢትዮጵያ ካላት የካፒታል ብድሮች ትልቁ ከቻይና በኩል የሚመጣ ነው። ይህ የሁለቱ ሀገራት ግንኙነት በቻይና ስትራቴጂካዊ እቅድ የሚቀዳ ቢሆንም መተማመንን ግን ፈጥሯል። የፈረንጆቹ 2006 ዓ.ም እስከ 2018 ባለው ጊዜ የቻይና መንግስት ከልማት ተቋሞቹ ጋር በመተባበር በኢትዮጵያ 14.8 ቢሊዮን የአሜሪካን ዶላር ብድር ሰጥቷል። በዚህም ሰባ ፕሮጀክቶችን ለመገንባት ነው ያበደረው። ቻይና በኢትዮጵያ ከነዚህ ብድሮች በተጨማሪም በቀጥታ ኢንቨስትመንትና ለንግድ ትኩረት ትሰጣለች ከእነዚህ ሁሉ ኢንቨስትመንቶች በኋላ ይመስላል የሁለቱ ሀገራት ግንኙነት መተማመን ላይ መሰረት አድርጓል። የተባለው የቻይና አፍሪካ ፎረም ጽህፈት ቤት ቢሆንም በዚሁ ሀሳብ ይስማማል። ኢትዮጵያ በቻይና ትልቅ የኢኮኖሚ ዲፕሎማሲ መዳረሻ አንዷ መሆኗን ጽፏል። የስዊድኑ ሊናውስ ዩኒቨርሲቲ የቻይና ኢኮኖሚ ተሳትፎ በኢትዮጵያ ውጫዊ ጫናና የሀገር ውስጥ እውነታ ከብሪክስ አንጻር ሲል በሰራው የምርምር ጽሁፍ ኢትዮጵያ ከቻይና በኩል ያላት ግንኙነት በመሰረተ ልማት ላይ መሆኑ መተማመንን አሳድጓል ይላል። በዚህም ቻይና በብሪክስ ላይ ባላት ኢኮኖሚ የበላይነትና ኢንቨስትመንት ኢትዮጵያ ወደ ጥምረቱ እንድትቀላቀል አግዛለች ይላል ጽሁፉ። በዚህም ብሪክስ ኢትዮጵያን ጨምሮ አራት ሀገራት ሲቀላቀል በ20.9 ከነበረው የዓለም የጠቅላላ ኢኮኖሚ ምርት ድርሻ ወደ 35.4 በመቶ አድጓል። ይህ በተመሳሳይ ጊዜ የቡድን 20 አባል ሀገራት የዓለም የጠቅላላ ምርት ድርሻን ወደ 29.6 በመቶ ደግሞ እንዲያሽቆለቁል አድርጎታል ይላል። ይህም ቻይና ይህ ባለብዙ ወገን ዲፕሎማሲን በመጠቀም በሀገሪቱ ላይ ያላት ኢንቨስትመንትን እንደ ትልቅ ድል የሚጠቅም የሚያሳድግም ነው ብሏል። በዚህም ከ2013 እስከ 2023 ባለው 10 ዓመት የሁለቱ ሀገራት የንግድ ልውውጥ 32 ቢሊዮን ዶላር ነው። በዚህ ንጽጽርም ከአውሮፓ አባል ሀገራት 30 ቢሊዮን፣ ከአሜሪካ 16.5 ቢሊዮን ዶላር በተመሳሳይ ወቅት የንግድ ልውውጥን ኢትዮጵያ ከውናለች። ይህ ጥናትም የኢትዮጵያና የቻይና ግንኙነት በባለብዙ ወገን ገጽ ያለው የሁለትዮሽና መተማመን ላይ መሰረት አድርጓል ይላል። በዚህ ጥናት መሰረትም ቻይና በምትከተለው ጣልቃ ያለመግባት የውጭ ጉዳይ ፖሊሲ መሰረተ ልማት ተኮር ግንኙነትና የኢትዮጵያ መንግስት በቀረጸው የውጭ ቀጥታ ኢንቨስትመንት ፕሮጀክት ፖሊሲ ምክንያት የሁለቱ ሀገራት ግንኙነት ትልቅ እንዲሆን አድርጎታል። በእነዚህ ሶስት መሰረታዊ ምክንያቶች ቻይና በኢትዮጵያ ውስጥ የምታደርገው ኢንቨስትመንት ህዝባዊ ቅቡልነትን አግኝቷል። ህዝባዊ ቅቡልነቱ ታዲያ ፖለቲካው አለመረጋጋት እንኳን ቢኖር ቻይና በኢትዮጵያ ኢንቨስትመንቷ እንዳይስተጓጎል ግንባታዋም ጉዳት እንዳይደርስበት ያደርጋል ይላል ይህ ጥናት። ይህን ጽሑፍ ለማዘጋጀት የኢፌድሪ የገንዘብ ሚኒስቴር፣ የቻይና አፍሪካ ትብብር ድረገጽ፣ የስዊድን ልዩስ ዩኒቨርሲቲ ጽሑፍ፣ በቻይና የኢትዮጵያ ኤምባሲ መረጃና የቻይና ገንዘብ ሚኒስቴር ገጽን ተጠቅመናል። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ፍሬህይወት መንግስቴ ታቀርበዋለች። በስዊዘርላንድ ጄኔቫ ሲካሄድ የቆየው አምስተኛው የኢትዮጵያ የዓለም ንግድ ድርጅት የስራ ቡድን ስብሰባ ተጠናቋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በማኅበራዊ ትስስር ገጻቸው እንደገለጹት አምስተኛው የሀገራችን የዓለም ንግድ ድርጅት የስራ ቡድን ስብሰባ በስኬት ተጠናቋል ሲሉ አስፍረዋል። በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎችን በመቀበል ውጤታማ ድርድር ያካሄደው ቡድናችን ማምሻውን ድርድሩን አጠናቋል ሲሉም ገልጸዋል። የሚቀጥለው ስድስተኛው የሚያገኘው የስራ ቡድን ስብሰባ በያዝነው አመት ሐምሌ ወር ላይ እንደሚካሄድ ከስምምነት ደርሰናል ብለዋል። ኢትዮጵያ በ2018 ካሜሮን ላይ በሚካሄደው 14ተኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ቤተሰብ እንድትቀላቀል ሁላችንም የራሳችንን የቤት ስራ ለመስራት ተስማምተን ድርድራችንን ቋጭተናል ብለዋል። መረጃው የንግድና ቀጠናዊ ትስስር ሚኒስቴር ነው። አንድ ነጥብ አንድ ሚሊዮን ዶላር ወጪ የተደረገበት የጨቅላ ህጻናት ህክምና መሳሪያዎች ርክክብ ተካሄደ። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ሳይንስ ኮሌጅ የትግበራ ሳይንስ ማዕከል አስተባባሪነት ከአለም አቀፋዊ የኔስት 360 ፕሮጀክት የተገኘው ድጋፍ ለጨቅላ ህጻናት ጤና የሚያገለግል 1.1 ሚሊዮን ዶላር የህክምና መሳሪያ ነው። የጤና ሚኒስቴር ዴታ ዶክተር ደረጀ ድጉማ በመርሃ ግብሩ እንደገለጹት መንግስት የጨቅላ ህጻናት ጤና ለመጠበቅ በርካታ ስራዎች እየሰራ ቢሆንም አለም አቀፋዊ የዘላቂ ልማት እቅድ ካስቀመጠው ለመድረስ ብዙ ጥረት ይፈልጋል ሲሉ ገልጸዋል። ከባለድርሻ አካላት የጋራ ቅንጅታዊ ስራዎችን መስራት እንዳለበት በመጠቆም በመጀመሪያ ዙር በአምስት ክልሎች የሚገኙ 18 ሆስፒታሎች የህክምና መሳሪያው ይደርሳቸዋል ተብሏል። ከጅቡቲ ትራንዚስት ማህበር እውቅና ተሰጥቶታል። በጅቡቲ በተካሄደው የእውቅና መርሃ ግብር አምባሳደሮችና የዘርፉ የስራ ኃላፊዎች ተገኝተዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር በሬ ሶ አመለው ተቋማቸውና ማህበሩ እያከናወኑት ያለው የአብሮነት ስራ የኢትዮጵያና የጅቡቲን እህትማማጅነት የሚያጎለብት ነው ብለዋል። ትብብሩ በሎጂስቲክስ ዘርፍ ጤናማነት ላይ የሚያበረክተው አስተዋጽኦ የላቀ እንደሆነም ማስገንዘባቸውን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ መረጃ ያመለክታል።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 ዘወትር ከሰኞ እስከ ዓርብ በሚኖረን የዜና ወጃ ሰዓታችን የሀገር ውስጥና የውጭ ትኩስ መረጃዎችን ከስፖርታዊ ጉዳዮች ጋር አዋስተን ወደ እናንተ እናደርሳለን።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 ምን አይነት ጎለው! አስደናቂ ሹት! የተመረጡ የእግር ኳስ ጨዋታዎች ሙያውን ጠንቅቀው በተረዱ ሙያተኞች ሜዳ ውስጥ ያሉ እስኪመስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት፣ አብሮነትን ከአሚኮ አዲስ ኤፍኤም መቶ ሶስት ነጥብ አምስት ጋር በማድረግ ምርትና አገልግሎትን ያስተዋውቁ፣ አጋር ይሆኑ። አሚኮ አዲስ ኤፍኤም መቶ ሶስት ነጥብ አምስት ለህብረተሰብ ለውጥ እንተጋለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አበቃ። ስለ አብሮነታቸው እናመሰግናለን። ጤና ይስጥልኝ።